እርሱ የአፍሪካ ድንግልና በማይገባቸው እጅ ላይ ወድቋል ሲል ያምናል። የመጣበት የድህነት መንገድ መጪው ትውልድ ላይ እንዲደገም ጨርሶንም አይፈልግም። ከአይምኤፍ እስከ ተባበሩት አረብ ኤሚሬትስ ድረስ የማንንም ድጋፍ አልሻም ሲል ገፍቷል። አነጋጋሪው የ37 ዓመት ወጣት የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ የዛሬ የሀሳብ ትንታኔያችን ዋነኛ ሰው። የቶማስ ሳንካራ ሀገር ሰው ዳግማዊ ቶማስ ሳንካራ እስከመባል የደረሰው ካፒቴን ኢብራሂም ትራውሬ አሁን ላይ አለም እየተነጋገረበት የሚገኝና የዜና አውታሮች ሰርካዊ የፊት ለፊት ገጽ ባለጉዳይ ነው። ከአነስተኛዋ መንደር ቦዶኮይ እስከ ቡርኪና ሁለተኛ ትልቅ ከተማ ቦቦ ዱላሶ፣ ከዱላሶ እስከ ኦጋድጉ፣ ከትውልድ እስከ ትምህርት የቡርኪና ፋሶ ከተሞችን አዳርሷል በ22 ዓመቱ የመጀመሪያ ደረጃ ትምህርቱን አጠናቆ ወደ ውትድርናው ዓለም ሲገባ በእርግጥም የአሁኑ ደረጃ ላይ እደርሳለኝ ብሎ አልነበረም ሀገር ለማገልገል እንጂ ቡርኪና ፋሶ ከቶማስ ሳንካራ ማለፍ ወዲህ መሪ አይውጣልሽ የተባለች ትመስላለች ብሌስ ኮምፓውሬ 1987 ላይ ስልጣን ቢይዙም ጉልበት አዘል ነበሩና ተፈነገሉ ከዛን ጊዜ በኋላ ሀገሪቱ በየዓመቱ የሚቀያየሩ መሪዎች ይዘዋት እስከ 2015 ዘለቀች እስከ 2022 ስም ሁለት መሪዎች ተቀያየሩባት የመጨረሻው ሰው ፖል ሄንሪ ሳንዳጎ ዳምቢያ ግን ለትራውሬ መምጣት ምክንያት ሆኑ። ሕዝብ ከዕለት ዕለት ምሬት እያሰማ መንግስትን እያማረረ የኑሮ ውድነቱ ከአቅማችን በላይ ሆነ መንግስት መላ ይበለን እያለ ተደጋጋሚ አቤቱታውን አሰማ። ግና ሰሚያጣ ቁጣው በረታ። ይሄን የትራውሬ ከወታደራዊ ቅጥሩ ብቅ አለ። ወታደሩን አስተባብሮ ወታደራዊ ልብሱን እንደለበሰ ወደ ፕሬዝዳንታዊ ጽህፈት ቤቱ አመራ እናም በህዝብ የተጠላውን የሲቪል መንግስት ከስልጣን አነሳ በሀገሪቱ ደስታ ሆነ ህዝብ በዚህ ወጣት ላይ ተስፋውን ጣለ በእርግጥም ትራውሬ እንደተጠበቀው ሆነ ፈጣንና ህዝብ ተኮር ውሳኔዎችን በአስቸኳይ መወሰን ጀመረ ከዚህ ቀደም የነበሩ መንግስታት የወጡበትን ማህበረሰብ ጥልቅ ድህነትና ፍዳ ወንበራቸው ላይ ሲወጡ ጨርሶንም ይረሱታል የበለጠ መከራን እንጂ ለውጥን አልሰጡትም ብሎ የሚያምነው ትራውሬ ውሳኔዎቹ ህዝብን ማዕከል ያደረጉ እንዲሆኑ አስቻለ። ያለፉት ሁለት ዓመታት ታዲያ በዚህ ረገድ ካፒቴን ኢብራሂም ትራውሬ የህዝብ ልብ ውስጥ የገባበት ነበር። አፍሪካን ኮንፊዴንሻል እንደጻፈው ቡርኪና ፋሶ ከፈረንሳይ ቀኝ ግዛት ነጻ ከወጣስ በኋላ በብዙ ሺዎች የሚቆጠሩ ዜጎች ቤት አልባ ነበሩ። በየጊዜው የመጡ መንግስታትም ይህን ችግሩን አላዩለትም። ካፕቴን ትራውሬ ስልጣኑን በያዘ ማግስት እስከ 2 ሚሊዮን ለሚጠጉ ዜጎች መኖሪያ ቤት ገንብቶ ሰጠ። የምግብ ፍጆታን በ50 በመቶ እንዲቀነስ አደረገ። የመንግስት ሰራተኞችና የግልወት ሰራተኞች በቂ ደሞዝ እንዲኖራቸው ወሰነ። በህዝቡ ዘንድ ችግር ናቸው ተብሎ የሚነሱ ሁሉ በእርሱ ዘንድ ከፍ ያለ ግምትና ዋጋ ተሰጣቸው መላም ተበጀላቸው። በእርግጥም ወጣቱ መሪ የህዝብ ልብ ውስጥ ገብቷል። ከአህጉር እስከ መካከለኛው ምስራቅ፣ ከአውሮፓ እስከ ሩቅ ምስራቅ ወዳጅና አጋር አገራትን እየመረጠ መወዳጀትን ዋነኛ ተግባሩ አድርጓል። ከዓለም አቀፍ ተቋማት ጋርም የሆኑኛል ያላቸውን እየተወዳጀ ያልተመቹትንና አካሄዳቸው ያልጣመውን እየሸሸ ቀጥሏል። ከሰሞኑ የሆነውም እንዲህ ነው። አፍሪካ የዓለም አቀፉ የገንዘብ ተቋም አይኤምኤፍንም ሆነ የዓለም ባንክ ምጽዋት አያስፈልጋትም። እንደውም በርካታ የአፍሪካ ሀገራት በእነሱ ብድርና ወለድ ከፍተኛ ጫና ውስጥ ገብተዋል። ይህ መቆም ይገባዋል፣ ሲል ተናገረ። ይህ ንግግሩ እስከ ዶናልድ ትራምፕ ድረስ ዘልቆ የእርሳቸውንም ድጋፍ ለአፍሪካ አያስፈልጋትም፣ ሲል አስረግጦ ተናገረ። ነገሩን ይበልጥ ያልተጠበቀ ያደረገው በቡርኪና የዓለም ባንክ ጀምሯቸው የነበሩ ፕሮጀክቶችን ነጥቆ በራስ አቅም እንዲጨረሱ ማድረጉ ነበር። ግብርናን ማዘመን፣ ኢንዱስትሪያላይዜሽንን ማስፋፋት፣ የጤና ዘርፉን ማሳደግ የሚሉት በብርቱ ከተሰራባቸው አፍሪካን በትክክል መለወጥ የሚችሉ ስለመሆናቸው አበክሮ ተናገረ።

ትራውሬ በዚህ ንግግሩ ሀያላነን ብለው የሚያምኑ ተቋማትና መሪዎችን ሲያስቆጣ፣ በተቃራኒው ለውጥ ፈላጊ የአፍሪካ መሪዎችን አስደስቷል። የቡርኪና ፋሶ አስተዳደራዊ ለውጥ በዚህ መልኩ እየተቃኘ ቀጠለ። ከደሃው ህዝብ በሚሰበሰብ ግብር ተገቢ ያልሆነ ደሞዝ እየተከፈላቸው ነው ያላቸውን ከፍተኛ የመንግስት ሹመኞች ደሞዝ በእጥፍ ቀነሰ። እንዲሁ ያለ ስራ ደሞዝ ይከፍላቸው የነበሩ የመንግስት ሰራተኞች ተለይተው ተቀነሱ። ከድሃ ቤተሰብና ማህበረሰብ መውጣቱን ለአፍታም እንኳ ያልዘነጋው ካፕቴን ትራውሬ አሁን ላይ ከሳውዲ አረቢያ ጋር መጠነኛ ኩርፌ ውስጥ ገብቷል። የዓለም ባንክ ገሸሽ ተደርጓል። አሜሪካ ጊዜ እየጠበቀችለት ይመስላል። ፈረንሳይ ገና ሥልጣኑን በማሸበት ማግስት ግጭት ውስጥ ገብታለች። ሃያላን የተባሉ ሁሉ በካፒቴን ኢብራሂም ትራውሬ ላይ ጥርስ እየነከሱ ነው። እርሱ ግን ሥራውን ቀጥሏል።